ድብደባ ድብሳ ትጣል ለማስረዳት አልችልም። የማንም እዛ ጎዶሎ ምናምን አፉ ሲከፍትብኝ ማየት አልፈልግም። ከዚህ በላይ የማንንም መታገዝ አልፈልግም። እስካሁን ይኸው እየነዘኑ ነዝ። ጉድ ሻይ ሚስ፣ አይንሽን ግለጪ ምናምን እያልኩሽ የነበረው ነገር እውነት ሆኗል፣ አይደለም? ምንድን ነው እውነቴ? ሆኖ በቃ አንድ ነገር እኮ ነው ያወራው፣ አይደለም? አንቺ ነሽ ፊቴ ሰጣሽው። መብቱ ነው እኮ ማለት ይችላል። በቃ መብቱ ከሆነ በቃ። እኔ ለእኔ ደግሞ መብት መብቱ ሆኖ አልተገኘልኝም። እኔ አይገባኝም። እኔ እኮ አንቺ ልጃቦካው አቦካው የራት አይበቃም ይላሉ እናቶቻችን ሲተርቱ ማለት ነው። ጨረቃዎቻችን ዛሬ ሁለታቸው መጥተዋል። በመምጣታቸው ደስ ብሎኛል። ያው ጭቅጭቃቸው፣ ንትርካቸው፣ ሪስፔክት አለመሰጣታቸው፣ ክብር አለመኖራቸው እንዳለ ሆኖ ማለት ነው። ሁለታቸው በመምጣታቸው ደስ ብሎኛል። ግን ደግሞ ድራማውን እየቀጠለ ነው። አንድረስታ እንዲሁ ቅመሟ እኔ ገብቶኛል፣ እየቀለሽ እንደሆነ ማለት ነው። ቢኮዝ ዳኒ ትላንትና እንደዚህ ብሎሽ ዛሬ በፍቅር ትጥዋለሽ ወይም ይጡልሻል ማለት አደለም። ፍቅር ጉፋን አደለም፣ ቶሎ የሚይዝ ወይም ቶሎ የሚለቅ ነገር አደለም። አንችም እኮ ብርኬ ስለምታፈቅሪው ነው ስለምትወጂው ነው እንደዚህ ይሆን ያለው። ትላንትና ብርኬ በዛ ሞመንት የእውነት ምንም ቢያደርግ ምንም ቢያወራ ቢናገር የእውነት አይፈረድበትም ብዬ አስባለሁኝ። እኔ በግሌ ማለት ነው። ምክንያቱም ፍቅረኛው ነው ተመችታኛለች ያለው መቼም አያጨበጭብለትም፣ መቼም እንኳን ደስ ያላ ይለውም አይደለም። ማንም ሰው ሆት ነው የሚሆነው፣ መጣላት ነው የሚቀድመው። እየተጣላም ያለው በእሷ ነው። ይሄ ደግሞ እሷም እያወቀችው ነው። በእሷ ድርድሬ አቅም እኔ በሀይ አትምጡብኝ ይላል። ከዚህ በፊትም ማለት ነው እና ይህንንም ፕራንክ ይህንን ፍራንክ ማለት ነው የእውነት እግዚአብሔር እያስተማራቸው ነው ብዬ አስባለሁኝ። ይህንን ፍራንክ ያደረገበት ማለት ነው ምክንያት ይኖራል ብዬ አስባለሁኝ። ማለት አንድ አመት ድረስ ያለ እምነት ነው ወይ የኖራችሁት? እሷ አሁን መቶ በመቶ አምነት አለው ይላል ሁሌ ማለት ነው፣ እሷም አምነው አለው ትላለች ሶ አሁን ሳታምነው ቀርታ አይደለም። ግን ደግሞ መልሳችሁ ያንን ወሬ ነው የምታወሩት፣ ያንን ቃል ነው የምታወሩት። የእውነት ለድራማችሁ ራሱ እያስጠላበት ያለው ይህንን ቃል ነው ማለት ነው። ቅመማ ባይዘወይ ማለት ነው። ውድ የሰኒ ቤተሰቦች፣ ሰሞኑ ጨረቃዎች የሚለቁትን ቪዲዮዎች ከእነዚህ ከዳኒ ከእነሱ ሲ የሚለቁትን ቪዲዮዎች ከ18 በላይ በታች ያሉትን ህጻናት በያዩት ይመረጣል። በግሌ ማለት ነው። ቢኮዝ እነ ሀይሚ እነ ብሩኬ የማያቸው ማንም የለም። ህጻናት በቲክቶክ ስላየሁ ነው። ህጻናት ራሱ በቲቪ ተከፍቶላቸው እንዴት አፋቸውን ከፍተው ስለም እንደሚያያቸው አይቻለሁኝ ቲክቶክ ላይ። ሶ ይህንን በያዩት ይመረጣል። እነሱም ያሉ አሁን ኮሜንት፣ ስለ ኮሜንት እያወራች ነበረ ቅመማ ያሉና እነሱ ለኦዴስም ሪስፔክት እየሰጡ አይደለም እየሰሙ ማለት ነው። የእኛ እሺ፣ ሪስፔክት አይስጡን፣ አያክብሩንም። ለእናቶቻችን አሁን ጋሽዬ እየተረገጠ ነው፣ ሙሽ እየተረገጠች ነው፣ እየተዘቀዘቁ ማለት ነው። ሶ የእነሱ ምን አይነት ኮንቨርቲብል እየሰጣቸው ነው? ባለፈው እኮ ብሩክ እኮ ተናግሯል እናቴን አዘግዝቁ እናት ምን ባደረገችው እና ተዘቀዘቃለች? ልጅ ባደረገው ብሎ አይደለም አደለ? ምን አሉት እነሱ፣ ሀይሚ አንድ ቀን ተናግራ ታቅም አንተ ለምንድ ነው የምትናገረ ብለው በአንድ እግር አቁመውት ነበረ። አሁን የእናንተን ኮሜንት የእናንተን ይሄ ላይቭ ላይ ተሰቅላችሁ የምታወሩትን ነገር የእሷ ደግሞ ማተር እያደረገ ነው። የእውነት ጥንካሬ እየሆናት ነው። የማይሆን እኔ ስሰራ ሁሌ ልክነሽ ካላችሁኝ ስሳሳትም ልክ ነሽ ካላችሁኝ ስህተቴም ማላቅም እውነትም ትክክልም እየሰራሁ እንደሆነ አላውቀውም። ቢኮስ እየነገራችሁኝ አይደለማ? አንድ ሰው እኮ የምትነግሩት ይህንን የተሳሳትን እንዲህ እንዲህ አስተካክል፣ ይህንን እንዲህ ነው ትክክል ነው የምትሉት ስትነግሩት ነው እንጂ ሳታግኑት መቼ የማያውቅም። ፊታችሁ ላይ ጥላሸት እንዳለ የምታውቁት መስታወት ስታዩ ነው አይደለም። ሶ እነሱም እናንተ በምትሄዱት በምታወሩት ነገር ነው ይሄንን ድራማቸው እንዲቀጥል ያደረገው። ሞርዛን የብሩኬ ነው የጮኋችሁ ያሉት እነ ብሩኬ ያቁም፣ ብሩኬ ያቅም፣ የእውነት ያቅም። እሱ በፍራንክ አይምልም እመቤቴን አይልም የእውነት አይልም። ትላንትና እናቱ ነገድሎ እንዳያችሁት ማለት ነው። አሁን ሀይሚ እየቀለደችበት ነው። አሁን ራሱ ይህንን ንግግሮቿ ከመጀመሪያ እስከ መጨረሻ ከእሱ ጋር ያወራችው ወሬ ውሸቷ ነው፣ እውነት እንዳይመስላችሁ። እሱን እያናደደችው ነው። ለምን መሰላችሁ? አሁን ዳኒ እና ብሩኬ ፌስ ቱ ፌስ በትክክል እንደማያወሩ ታውቃለች። አሁን እሱ መጀመሪያ ማን ላረጋጋ ብላለች፣ ብሩኬ ማለት ነው እኔ እና እሱ እንፈተዋለን እንፍታው እያለችው ነው። እሱ ደግሞ እልህ ይዞታል። ለምን ፍቅረኛው ነው። ውዳታለሁኝ ስሜት አለኝ ያለው ማለት ነው። ሰው እንዴት ቆማ እንዴት እንዴት እንዲህ የፈለገ ነገር ቢያደርግ የውነት በዛን ሰዓት እኔ አይፈረድበትም ነው ምለው። እንዲህ ፍቅረኛ እኮ ነው ለመቀማት የተነሳው ማለት ነው። እና ቅመም ተይ፣ እኛን አታስረጅን፣ ያውነት አታስረጅን። እኛንቺ ድራማኛ በዚህ ወ በዚሁ አናቀሽም ሶ ይህ ድራማችን አቁሞ የእውነት በጣም ነው የሚደብረው። ቂም ነው እያስተረፋችሁ ያለው ጥላቻ እል ነው እያስተረፋችሁ ያለው እንጂ ለእናንተ መስሎም አልታያችሁም። ቢታያችሁም ድሮም ታቁሙ ነበረ። አሁንም እዛ ቦታን አላችሁም። አሁንም ነገም ያንን ነው የምታነሱት። የእውነት ያንን ፕራንክ ሲያደርግ በክፋት አስቦት እንዳልሆነ የእውነት በጣም ያስታውቃል እኮ እየፈራ ነበረ፣ እያማተበ ነበረ፣ በስማም እያለ ነበረ የምር። እና ያንን ያደረገው እኮ በእሷ እምነት ስለነበረው ነው። ሶ አሁንም ያንን አሳልፋ ትሰጠዋለች ብዬ አላስብም። እንደዚህ ገና ከታለው ከዚህ በላይ ምናምን እያለችው እልህ ነው እልህ ይዟት ነው እንጂ መቼም በብሩክ ያጨክነው መቼም ማለት ነው። ሶ እናንተም በቃ አንድ ሁኑ። የእውነት እነሱ እንዲታረቁ እንዲስተካከሉ ብላለች እኮ፣ እናንተ ምከሩን ብላለች። የእናንተን አንድነት ትፈልጋለች። አሁን እልህ የያዘችው ከእናንተ ጋር ነው። ሀይሚ ከእናንተ ጋር ነው እልህ ያዘችው ያለው ቢኮዝ እናንተ ሁለት ቦታ ተከፍላችኋል። ይሄ ደግሞ እሷ እልህ አዚዟታል። እባካችሁ እናንተ አንድ ሆኑ። እነሱም ይህንን እኛ የሀያ ክብሩን ለእናቶቻችን ስትሉ እናንተ አንድ መሆን አለባችሁ ብዬ አስባለሁኝ። ቡቡ አሁንም በቃ ትግስት ይኑሩ። አላደለ አይኖ ስሜት ይገባናል፣ የእውነት ይገባናል። እልህ ነው የሚከተው የሚያደርጋቸው ነገሮች፣ የሚያወራቸው ነገሮች። ዳኒ የእውነት በጣም እልህ ውስጥ ነው የሚከተው፣ በሱ የማይፈረድበትም እና በዛ ላይ ደግሞ እሱም ያገባህም እያለችው ስለሆነ የእውነት በጣም ነው እንባ አንቆታል፣ ፊቱን ካያችሁት የምር እና ቅመሟ፣ እባክሽ ከዚህ በላይ አትጂ። የእውነት ከዚህ በላይ አትጂ። ለማንም በቃ ቶፒክ አትሆኑ ከዚህ በላይ ባትጂ ጥሩ ነው ብዬ አስባለሁ። የማንም ህይወት ማንም አይኖርበት አይኖርለትም። የማንም ማለት ነው፣ የኔ ህይወት ማንም አይኖርልኝም ብለሻል። አዎ አይኖርልሽም፣ ግን ደግሞ ከስህተትሽን ውጭን ነ እያልሻለሁ እንጂ የአንቺ ወት ማንም አይኖርልሽም። ቅመማ አንቺ በራሴ ኮንፊደንስ ነው የሚሄደው የተመቸኝን አረጋለሁ ብለሻል ባለፈው ደግሞ ብለሻል። ና ይሄ አንቺ ጠይቀሽው የምታደርጊው ነገር እና በራሴሽ ኮንፊደንስ የምታደርጊው ነገር እኩል አይደለም። አሁን አንቺ የምታደርጉን ነገር አሁን ይህንን ፍራንክ ለአንቺ በኮንፊደንስ እየሄድሽበት ነው። የእውነት ግን ጥሩ አይደለም። ትክክል አይደለም። ቢግ ፎልስ የእውነት በጣም ትልቅ ስህተት ነው። ቅመማ ከዚህ ነገር ውጪ ወደ ራሳችሁ ተመለሱ። ከዳኒም መራቅ አለብሽ። ማንም ሰንበድ የተነስቶኔ እንዲ እንዲ ሊምለኝ አልችልም፣ አይችልም ማለት ነው እና የፈለገ ነገር ይሁን